አንድ ከከንበር ሴት ምሩ መስማት የሌለባትን ሚስጥር በመስማቷ በውድ ሳይሆን እና እንዴት እንዳገተቻት ተናገራለች። ጸጽቷ ጸጽቷታል። አሁን ቤቱን ለቃ ለመውጣት ተገዳለች። የይቅርታ ደብዳቤም ጽፋ አስቀምጣለች። ሰላም፣ ጤና ይስጥልኝ። ውድ እና የተከበራል ውበት የፈጣሪ ሰላምታ ይድረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ሸር በማድረግ ቤተሰብ እንድትሆኑ ባኮች ይቃለሁ። ፅናት ክፍል ሃምሳ ስምንት የቀጠለ ወደ እነ ጽናት ቤት መታለች። እምሩ በመጥፋቱ ግራ ተገብቷል። ሰው ቢያስቀይማት እንኳን እምሩ ይህ ምጠፋ ልጅ አይደለችም። ኦም እምሮን አስቀይማት ነበር። ቢያስቀይማትም የዚህን ያክል ምጠፋ ልጅ አይደለችም። ሰኔም በቃ ከዚህ ቤት ምንም ነገር ሳትሰማ አንውልም። በቃን የምንጥፋና ከዛ ፈልጉኝ በብርቱ የተለየ የሐሴት ክፍል ተቆልፏል በመቆለፉም ግራ ተጋብተዋል። ለምን ያለ ወትሯ ተቆልፋለች? እጅጉን አሳስቧታል። የእምሩ መጥፋት ሥራው መስራትም አልቻለችም። እምሩ ያለችበት ሁኔታ እጅጉን ያሳዝናል። የልብ ህመምተኛ ስለሆነች እምሩ ያለ መድኃኒት መዋልም ሆነ ማደር አትችልም። በመታገቷ ምክንያት መድኃኒቱን እየወሰደች አይደለም። እባክሽን ፍችኝና መድኃኒት የልውሰድ ትላታለች። እኔ ምን ላድርግ አጣብቂ ውስጥ ነው የከተትሽኝ። መስማት የሌለብሽን ምስጢር ነው የሰማሽው። ይሄ ለይሆት አደጋ ስለሆነ ምትናገሪ ከሆነ ልፍታ። መድኃኒቱን ስላላዘዘች ከውጭ ልግዛልሽ ትላታለች። ከውጭ ያለማዘዛ አይገዛም ትምሮን ማትናገሪ ከሆነ ልፍታ ስላለቻት ይሄንን ማድረግ አልችልም። ጽናት ለአንቺ ያደረገችውን ነገር ብታውቂ ኑሮ እንኳን ማገት ይቅርና ምንም ነገር አታደርግም ነበር። ሴትም እንዴት ለምን ብላ ብጠይቃትም እምሮ በቃሽ ትላለች። እኔስ አባቴን ማሳፈር ይመስልሻል? እምሮም እሺ፣ ሄኖክ የሚፈልገው ከጽናት ምንድን ነው? ሄኖክ ልክ ስለያዘው ነው መሰል። እሺ፣ አንቺ ሴትነትሽ የሚፈቅድልሽ ይመስልሻል? ሰውን አዋርደሽ አንቺ አባሽን ማስከበር። በጣም ተዳክማለች። ያለ መድኃኒት ነው ያለችው። ሂዳ እንድታመጣላትም ትጠይቃታለች። ቁልፍ እንዳስቀመጠች ምሩ ለሐሴት ትነግራታለች። ሐሴት ወደ ምሩ ቤት አመጥታለች። ደረጃ ላይ ሄኖክን አግኝተዋለች። ሂድና ምሩን ተንከባከባች፣ ይች ልጅ የሆነ ነገር ብትሆን ጦሱ እኛ ላይ ነው የሚሆን ትለዋለች። በሌላ በኩል ሰኒና ጽናት ስለ ምሩ መጥፋት በጣም አጥብቀው እያዘኑ ነው። ውስጤ ጥሩ ስሜት አይሰማኝም ትላለች ሰኒ። ሄኖክ ወደ እነሱ አምርቷል። ወሬያቸውንም አቋርጠዋል። ምን ነው አውሩ እንጂ እያማችሁኝ ነው እንዴ? አትም እያማንህ አይደለም፣ ግን ምግብ ላምጣልህ ትለዋለች። በአንቺ እጅ የተሰሩ ምግቦችን እንዴት ሳል በላ ውላለሁ። ሄኖክም አሁን እንደማይበላ ነግሯቸው ሂዷል። በመሀል ሰኒ እምሩ ናፍቃኛለች። እምሩም እንደ ኪራ እዚህ ነኝ እስከምትል እንጠብቃት እንጂ አሁን የት እናገኛታለን? ሆም የእምሩ መጥፋት እጅጉን አሳስቦታል። ኪራን እባክህ ስታወራ ትርሲ ለሳብ መቸኩሉ። እሽ እሺ በየለኛል ሳታወራኝ ሁሉ ከዚህ ግባ የማይባል ጥፋት አላጠፋውም። የዚህን ያክልም አስቀይሜታለሁ ብዬ አላስብም። እኔም እኮ ጽናትን አፈቅራታለሁ። ግን መረጋጋትና ወደ ራስህ መመለስ አለብህ። በመሀል ምንም እንኳን ከጭንቀትና ከሐዘን ውስጥ ቢሆንም ናሆም ሲባል ብዙ ጨዋታቸውን ተጫውተዋል። ከሐሴት ክፍል ቁማለች። በሩ ለምን እንደተዘጋ እያሰበች ነው። ከዚህ በፊት አይዘጋም ነበር። የሆነ ነገር ከውስጥ እንዳለ ይገባታል። ቁማ ብቻዋን እያወራች እያለ ሄኖክ መጣ። ለምን እዚህ ቆምሽ? አይ ለምንድን ነው የምታወሪው? ንገሪኝ፣ እኔ ችግርሽን እፈታልሻለሁ። ጓደኞቼ መለኞ ነው የሚሉ ለአንቺ የሚሆነው ነገር የለም። ደግሞ ስተኝ በጣም ነው የምታምሩ ይላል። አንተ ምንድን ነው አሁን ላይ ፅናት ላይም ይዝታል። አንቺንም እግሬ ስር ነው የምጥልሽ። ሐሴትም አንድ ሰሞን እንዳንቺ አድርጓት ነበር። ከነ ምሩ ቤት ሄዳለች፣ የምሩን መድኃኒት ልታመጣ ነው። ቁጭ ብላም አየሰው ልጅ ኖርኩ ሲል ይሞታል፣ ሞትኩ ሲል ይኖራል። ኩ ሲል ይሞታል፣ አልኖርኩም ሲል ደግሞ መኖሩን ምንም ሳያውቀው ህይወቱ እንዲሁ በከንቱ ያሳልፈዋል። ምሩ እንደዛ ይህ መምጣር ላይ ሆና ግን ለጓደኛዋ ራሷን እምነቷን ስትጠብቅ ሳይ በራስ ያፈርኩ አበቃ ስለው ከእንደገና ይጀምራል። ከአራት ዓመት በፊት ጉልበቴና ጭንቅላቴን አጣብቅ ያለቀስኩትና አልበቃ ብሎት ድጋሚ ደስታዬ ሊነፍገኝ ይታገናል። ይህን ሁሉ ካወራሽ በኋላ ኧረ መድኃኒቴን ይዤ ልውጣ ሰው ሳይመጣብኝ ብላ በር መክፈት ጀምራለች። ከኋላዋ ናሆሜ መጥቷል። ናሆሜ በሩን ዘግቶ ስለነበረ ሲመለስ ተከፍቷል። ይሄንን በር ዘግቸው አልነበረም እንዴ ብሎ ግራ ገብቶታል። በቃ ጌታ የሰራት ነገር ከዚህም በላይ በድንጋይ መወገር ጭምር ሊያመጣብኝ እንደሚችል አውቃለሁ። ግን እባክህ የዛሬን አታዋርደኝ። እባክህ ናሆሜ ተቀምጧል። እምሩ፣ እንዴት አስቻለሽ? እኔ እኮ በጣም ነው የምወድሽ ይላል። በድንገት ኪራ ወደ እሱ ስልክ ይደውልና እንደደበረው ውጭ ላይ እንዲገናኙ ተቀጣጥረው፣ ናሆሜም ቤቱን ለቆ ወደ ውጭ ወጣ። ሴት እባክህን ፈጣሪ የዛሬን አውጣኝ እያለች ስትጸልይ ስለነበረ እውነትን ፈጣሪ አውጥቷታል። ተመስገንም ብላ አመስግና ቤቷን ለቃ ወጣለች። ኪራ ውለታህ አለብኝ። በሌላ በኩል ሄኖክ እምሩ ጋና ያለው አጅሪት ምንድነው እንደዚህ የተዳከምሽው? አልምሩ ኪራ ኪራ በሚል ድምፅ በደከመ ድምጿ ትጣራለች። እሱም ከ ተብሎ ስቁበታል። ፈጣሪ አሳቂ አትበለኝ። እምሩም ቆይ ምን ስትል ነው? በሰው ይሆት የገባው ትለዋለች። አንድ ሰው እንዳንቺ ከመሆኑ በፊት እንዳንቺ ጥሩ ሰው ነበር እያለ ስለ ሐሴት እና ስለ ራሱ የህይወት ጉዳይ ስለመጡበት ውጣ ውረድ እና እንዳፈቀራትና እሱንም ቢብላ ሌላ ሰው እንዳፈቀረች ይነግራታል። መልሳም ከጓደኛዋ ከተጣላች በኋላ ተመልሳ ወደ እኔ መጣች። ጥሎም ለአባቷ ሐሴት የመጀመሪያ ልጁ ብትሆንም ለእኔ የመጀመሪያ ፍቅረኛ ናት። የተለቀቀ ፎቶ ሰው ለያይታ እኔን መታ ተናገረችኝ። እምሩም ሁላችንም ብንሆን ይሄንን ነበር የምናደርገው። ይህንን አይታ ከግቢ ወጣች። አባቷ ምኔን አስደበደበኝ ከስ ትምህርት ቤት አስባረረኝ ብዙ ነገር ነው ያደረገኝ እያለ ስለ ህይወት ውጣውረድ ያጫውታታል። ብዙ ነገር ሀሴት አሳጥታኛለች ታያት ነው የምትይኝ። ምሩም እናንተ እንደፈለጋችሁ ሁኑ እኔን ግን ተውኝ። ሩክም ይቅርታ፣ ይሄን ማድረግ አልችልም መስማት የሌለብሽን ነገር ነው የሰማሽው። የተፈታ አፏን በፕላስተር ዘግቷል። መልሶ መድኃኒቱ ልታመጣ እንደሄደች ቆይታለች። ከደረጃ ላይም ከሌሆነ ጋር ተገናኝተዋል። ለአምስት ደቂቃ ብለሽ ሂደሽ ቀኑ ሙሉ ገትረሽን ትወያለሽ ይላታል። አንተ አደለ ያገትካት? ምክም እሺ አትጩሄ፣ ሰው እንዳይሰማ ሰማ ይላታል። እሷም ምነው በሰሞኝና ከአንተ ተገዥነት ባወጡኝ። ምክ አሁንም ሌላ ትእዛዝ አቅርቦላታል። እሱን ማድረግ አልችልም ትለዋለች። እሱም ላታመልጭኝ አታራሩጭኝ ይላል። እኔ ወደ ጽናት አመርታለች። ምን አዲስ ነገር አለ ትላለች። ጽናትም በህልሜ እምጠራኝ ይመስለኛል፣ ውስጤ ሰላም አይሰማኝም። እኔ ከጽናት ክፍል አጠገብ ስልክ እያወራች ነበር። የሆነ ድምፅም ሰምታለች። የሆነ ሰው እንዳለ ገብቷታል። እኔም በተደጋጋሚ ሰው አለ እያለች ትጠራለች። በመሀል ኪራ መጣ። ሀሴት ናት ውስጥ ያለችው፣ እሷው እንዳይገባ ስላልፈለገች በሩን ቆልፈዋለች ይላል። እየተጨቃጨቁ እያለም ጽናት ወደ እነሱ ታመራለች። በእናትህ ይዣሃለሁ ይህንን በር ክፈተው፣ በተደጋጋሚ መልእክት ሰጥተውኛል ትላለች። በብዙ ክርክር በኋላ በሩ ተከፍቷለኝ። ሲከፈት መምሩ በሚያሳዝን ሁኔታ አልጋ ላይ ታስራ ተኝታለች። እሱን በጣም ደንግጠዋል። አፋፍ ሰው ወደ ሆስፒታል ወስደዋታል። በሌላ በኩል ሀሴት ይቻለም በጣም አስቀያሚ ነው ሥራ ስራ እጅጉን ተጸጽታለች። ከስህተት ላይ ሌላ ስህተት ሰርቻለሁ። እሷ ነግራይ ነበር እንዳመማት። እኔ ግን የእሷን ስሜት መረዳት አልቻልኩም። ከረፈደ ነቀው እዛ ቤት ዳግመኛ እንዲያገኙኝ አልፈልግም። እነሱ ሳይመጡ ያለኝን ልብስ ይዤ ውልቅ ማለት አለብኝ። ያላቀ ሰው ነኝ እኔ ራሴን በአባቴ ፊት እንደጀግናና እንደጠንካራ ለመታየት ስል ስርዓት የሌለብኝን ስህተት ሰርቻለሁ። ሴት ደብዳቤዋን መጻፍ ጀምራለች። ኪራ እኔ የነገርኩት የግቢ ጓደኛ ሄኖክ ያንተ ጓደኛ ነው፣ ግን ድጋሚ እንደዚህ አይነት ነገር ውስጥ መክተት ስላልፈለግኩ ነገሩን ብቻዬን መጋፈጥ ጀመርኩ። የተለያዩ ፎቶዎችን ይዞ ያስፈራራይ ነበር። አንተ ጥሩ ሰው ነህ ኪራ፣ ጽናትም እንደዛው። እምሩ ደህና እንደምትሆን ተስፋለኝ ብላ ደብዳቤውን አልጋ ስራ አስቀምጣ ቤቱን ለቃ እኔ ከሰው ጋር እንድሆን አልተፈቀደልኝም። ብቻዬን እንድኖር ነው የተፈረደብኝ። ይህንን እያወራች እያለ ሄኖክ ወደ እሱ ያመራ። የት ልትሄጅ ነው? ይልቁንስ ጉልበትና ድፍረት ካለህ ሆስፒታል ሂድ። እሱም ኪራ ይህንን ነገር ከሰማ ይገለኛል። ጓደኝነቱን ላጡ አልፈልግም። ጓደኝነቱን ያጣኸውማ ጽናትን ለአንተ ስታሰብ የዛኔ ነው ያጣኸው። በስቼ እጄ መትረፍ ይልቅ የኪራ መስማት አሳስቦታል። ትም ከዚህ በኋላ ወደ ህይወት ብትገባ በጥይት ነው አቀባበል ማደርግልህ አልፈራህም ብላለች። የዛሬው የጽናት ድራማ ክፍል 58 እዚህ ላይ ያበቃል። ቀጣይ ክፍሉን በቀጣይ ጊዜ ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለህዝባችን ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰባቸውን ባቆጠ አባታለኝ በማይደክም ጉልበት በማይዝለው ክንዱ ለእኔ ከፍ ማለት የእሱ መዋረዱ ቅንጣት የማይጥለው ማይገዳደረው